ከዚህ ሁሉ በላይ በፈጠራና ቴክኖሎጂ ዓለምን ከሚመሩ አገራት አንዷ ናት። ነዳጅ አልባ የመካከለኛው ምስራቅ ብቸኛ አገር የሆነችው በሙሴ ደካማ ሀገር አሳሽነት ነው ይሉ ነበር ይባላል። እስራኤል እንደምን ኀያል አገር ሆነች አለኝ ብላ በይፋ አምናብ አታውቅም። እስራኤል የኒውክሌር ጦር መሳሪያ ባለቤት እንደሆነች ተደጋግሞ ይነገራል። ሆኖም ኒውክሌር ብቻ ሳይሆን የዓለም ኀያል አገር የሚያሰኟት ብዙ ጥንካሬዎች አሏት። አንዳንዶች የእስራኤልን የጥንካሬ ምንጭ ከአሜሪካና አውሮፓ ድጋፍ ጋር አስተሳስረው ያቀርቡታል። እርግጥ ነው እስራኤል ከምዕራባውያኑ ከፍተኛ ድጋፍ ስታገኝ ቆይታለች። ነገር ግን ከሁሉም የበለጠ ጠንካራ ልዕለ ኃያል ሀገር ያደረጋት በራሷ የገነባችው ቴክኖሎጂያዊና ኢኮኖሚያዊ አቅም መሆኑን መካድ ከቶም አይቻልም። እስራኤል የሚባለው ስም ሲነሣ ሁልጊዜ ሦስት ነገሮች ቀድመው መጠቀሳቸው አይቀርም ዝነኛው የስለላ ድርጅቷ ሞሳድ፣ ወታደራዊና የጦር አቅሟ እንዲሁም ከፍልስጤሞች ጋር የምታደርገው ማለቂያ አልባ ግጭት ወይም ዙሪያዋን ከምትጎራበታቸው የአረብ አገራት ጋር ያካሄደችው ተደጋጋሚ ጦርነት። ይህ ደግሞ በየዕለቱ ኢትዮጵያን ጨምሮ የመላው ዓለም መገናኛ አውታሮች የዜና ርዕስ ሲሆን ማየት የተለመደ ነው። እስራኤል ግን ከዚህ ሁሉ በላይ በፈጠራና ቴክኖሎጂ ዓለምን ከሚመሩ አገራት አንዷ ናት። በግጭትና ፖለቲካዊ ውጥረት ተከባይ የምትኖረው እስራኤል የዓለማችን ፈጣሪ ወይም ስታርታፕ አገራት አንዷ እንደምትባል ብዙዎቻችን ላንሰማ እንችላለን። እስራኤል በፈጠራ የተገነባ ኢኮኖሚ አላት። በብዙ ዘርፎች ምርጥ ተሞክሮዎችን ለዓለም የምታቀርብ አገር ናት። በጠላትነት የፈረጇትና እንደ ሀገርም ዕውቅና የነፈጓት የአረብ አገራት ጭምር በርካታ የእስራኤል የቴክኖሎጂ ትሩፋቶችን ሲጠቀሙባቸው እናያለን። ለዚህ ነው እንግዲህ ሌላውን ሁሉ ወደ ጎን ብለን ብዙም ትኩረት የማይሰጠውን የእስራኤል ገጽታ ማሳያ የሆነ ጉዳይ ለዛሬ ይመረጥ ነው። እስራኤል ከተመሠረተችበት ጊዜ ጀምሮ ከፍልስጤሞችና ከአረብ ሀገራት ጋር ያደረገችውን ተደጋጋሚ ደም አፋሳሽ ግጭት ከመቁጠር ይልቅ ለግላችንም ሆነ ለአገራችን አስተማሪ ሆኖ ያገኘነውን የፈጠራና የቴክኖሎጂ ውጤቶቿን በዛሬው ተረካችን እንፈትሻለን። አዘጋጁ አብይ ሰዒድ ነው። አብዱስ ሰመድ መሐመድ አቀርበዋለሁ። አልካማት መዲና ይሁዲ ብሔር ይስራኤል ሂ መዲናት ይስራኤል ታላቁ አሜሪካዊ ደራሲ ማርክ ትዌይን በአውሮፓውያኑ 1867 ፍልስጤ የሚባል የነበረውን ምድር ጐበኘ። ያየውን ምድርም ደረቅና ምንም ሊበቅልበት የማይችል ብሎ ገለጸው። በዚህ ምድር ላይ በ1948 የተመሠረተችው እስራኤል በናጌቭና በይሁዳ በረሃ መካከል የምትገኝ ስልሳ በመቶ በረሃማ ሀገር ናት። ቅኝ ገዢዎቹ እንግሊዞች ያን ጊዜ በፍልስጤም ምድር ከአረቦች ላይ መሬት በመግዛት የሚሰፍሩ ከመላው ዓለም የሚፈልሱ አይሁዶችን ይከላከሉ ነበር። አካባቢው ውኃ የሌለው በረሃ በመሆኑ ከሁለት ሚሊዮን በላይ ሰዎችን ማኖር አይችልምና የአይሁዶች ፍልሰት በአጭር ጊዜ ይቆማል የሚል ግምት ነበራቸው። ነገር ግን አይሁዶቹ ማርና ወተት የሚያፈልቀው የጥንቱ የአባቶቻችን ምድር ወደሚሉት የፍልስጤን በረሃ መፍለሳቸውን ቀጠሉ። የአይሁዶቹ ፍልሰት ለአረቦቹም አዲስ የመሬት ገበያ ከፈተላቸው። በተለይ ትንኝ መራቢያ የነበረውንና የወባ ወረርሽኝ የበረከተበትን የዮርዳኖስ ወንዝ ረግረጋማ መሬት ለአይሁድ ፍልሰተኞች መቸብቸቡን ገፉበት። አይሁዶች በዓለማችን በንግድ በኢንዱስትሪና በፈጠራ ሥራ እንጂ በገበሬነት አይታወቁም ይባል ነበር። ነገር ግን በፍልስጤን ምድር የሰፈሩ አይሁዶች ይህን ታሪክ ለመቀየር ተነሱ። ከ920ዎቹ ጀምሮ በዮርዳኖች ሸለቆ ወባ የሚያጠቃውን ረግረጋማ አካባቢ አረቦች ለመኖር አይመችም ብለው ሸጡላቸው። እነርሱ ወተትና ማር የሚያመነጨው የአባቶቻችን መሬት ብለው ሰፈሩበት። እስራኤል በተመሠረተች በሀያ ዓመታት ከወባ ነጻ ሆነ። ናጌቭ በረሃ ለመለመ። አራባ ሸለቆ አረንጓዴ ለበሰ። አይሁዳዊቱ አገር በሃያ ዓመታት የዜጎቿን የኑሮ ደረጃ ከእጥፍ በላይ አሳደገች። ይህ ተአምር የሚመስል እድገት እንደ ምን ሊመጣ ቻለ? የእስራኤል የግብርና ብልጽግና በምን ተፈጠረ? ይህ ሁሉ የእስራኤል ስኬት ለአገራችንም ሆነ ለመላው ዓለም ትልቅ መማሪያ ታሪክ የሚወጣው ነው ማለት ይቻላል። በአራባ ሸለቆ ሀትዚባ የእርሻ መንደር በ1965 የበረሃ የእርሻ አብዮት የተጀመረበት ለም ምድር ይገኛል። 150 ያክል ዘመናዊ አራሾች በዚህ አካባቢ ሰብል ያለማሉ። የዚህ አነስተኛ መንደር ምርት ከእስራኤል 9 ሚሊዮን ሕዝብ አልፎ ለሌሎች 80 ሚሊዮን ይበቃል ነው የሚባለው። ከአንድ እግር ቲማቲም 400 ፍሬ የሚለቅሙ አራሾች በዚህ የበረሃ ገነት ዘመናዊ እርሻ ይሠራሉ። እንጆሪ፣ ቴምር፣ ወይን፣ በቆሎና ሌሎች ብዙ አይነት ምግብ ያመርታሉ። በጨዋማ መሬትና ውሃ ማልማት የተካኑ አራሾች ዘመናዊ ማምረቻ ገንብተው ሌት ተቀን ይታትራሉ። የአፈርን ለምነት በ20 በመቶ ማሳደግ የተካኑ ዘመናዊ ገበሬዎች መገኛቸው እዚህ መንደር ነው። በሰው ሰራሽ ኬሚካል ሳይሆን በተፈጥሮአዊ መንገድ ተጠቅመው በተባይ የተባይን ማጥፋት ተጠበውበታል። የአካባቢውን አስቸጋሪ አየርና ቆላማነት የሚቋቋሙ ዝርያዎችን ከበረሃ አምጥቶ፣ አዳዲስ መፍጠር እንዲሁም ነቀርሳን ጨምሮ የመድኃኒት ምርምር ማድረግ የዚህ ዘመናዊ ግብርና ትሩፋት ሆኗል። ትንንሽ ወይም ደቃቅ ቲማቲም በዓለማችን ገበያ ከፍ ያለ ተፈላጊነት አለው። አንድ አርሶ አደር በቀን 700 ኪሎ ግራም ትልልቅ ቲማቲም መልቀም ቢችልም ትንንሹን ለምርት ካለ ግን ከ60 ኪሎ ግራም በላይ መሰብሰብ አይችልም። ለማብቀልም ብቻ ሳይሆን ለመልቀም ከባድ ስራ የሚጠይቀውን ይህን የቲማቲም ዘር በማምረት እስራኤልን የሚስተካከላት የለም። የእስራኤል ገበሬዎች ያለ ማዳበሪያ ያለ ጸረ አረም ኬሚካልና ሌላም ሰው ሰራሽ ግብዓት ሳይጠቀሙ ከአንድ እግር ቲማቲም 400 ፍሬ መልቀም የሚያስችል ዘዴ ለዓለም አሳይተዋል። በ1970ዎቹ ብዙ ቀናት ሳይበላሽ የሚቆይ ጣፋጭና ተፈጥሯዊ ባሕሪውን ያልለቀቀ ትንንሽ ወይም ቼሪ ቲማቲም ያስተዋወቁት እነሱ ናቸው። የእስራኤል ምሁራን ከዚህም በተጨማሪ በንቦች አማካይነት የዚህን ቲማቲም ዝርያ ማባዛት ያለውን ውጤታማነት በተግባር አሳይተዋል። ንቦችን የቲማቲም ዘር ማዳቀያ በማድረግ ምርትን በ25 በመቶ ማሳደግ የቻሉ ገበሬዎችን እስራኤል አፍርታለች። የእስራኤል ዘመናዊ ግብርና ዝኩኒ ከትፎ መትከልና ተፈጥሮአዊ ጥፍጥናና ይዘቱን ሳያጣ ማብቀልን ለዓለም አስተምሯል። ቲማቲምና ብዙ አትክልትን የሚያጠቃው የሜዲትሬንያን ፍሩት ፍሎክ ተባይ የእስራኤል ገበሬዎች ዋና ችግር ነበር። ይህን ችግር ለመቅረፍ ወንዱን ተባይ በማምከን እንዳይራባ የማድረግ ዘዴን ያመጡት የእስራኤል ገበሬዎች ናቸው። የእስራኤል ግብርና ተፈጥሯዊ የተባይ መከላከያ ዘዴን በማስተዋወቅ የሚቀርበው የለም። ዛሬ ላይ 60 በመቶ የካሊፎርኒያ እንጆሪ ምርት በእስራኤሉ ባዮቢ ተባይ መቆጣጠሪያ ተቋም ቴክኖሎጂ የሚመረት ነው። ባዮቢ የግብርና ቴክኖሎጂ አምራች ተቋም የተለያዩ ተባዮችን በማራባት የሰብል ችግሮችን ለማስወገድ የሚጠቅሙ በሽታን የሚያስወግዱ ተክልን የሚያራቡና አንዱም በሌላው መፈወስ የሚያስችሉ ዘዴዎችን ያስተዋውቃል። የሰብል ወይም የእርሻ ጠንቅ የሆነውን የአይጥ መንጋ ለመቆጣጠር እስራኤሎች የዘየዱት ተፈጥሯዊ ብልሃት ደግሞ ከሁሉ ያስደንቃል። የአይጥ መንጋ በእስራኤል በረሃ የሰፈሩ ገበሬዎች ዋና ችግር ሆኖ ቆይቷል። መርዝ ወይም ሌላ ማጥፊያ ኬሚካል መጠቀም መሬቱንም ሆነ ምርታቸውን እንደሚጎዳ ስለተገነዘቡ ተገነዘቡ ባርን የተባለ ጉጉት ማራባትና መልቀቅን አዋጪ ዘዴ አድርገው ተገበሩት። ባርን በዓመት ከ2 እስከ 5 ሺህ አይጥ ያድናል። ዛሬ በእስራኤል ወደ 2600 ጉጉቶች ተራብተዋል። ይህ ጉጉት በእስራኤል ያሉ አይጦችን ብቻ አድኖ አይቆምም፤ ሲለው ወደ ዮርዳኖስና ሌሎች ጎረቤት አገራት ተሻግሮ ያድናል። በዮርዳኖስ የዚህ ጉጉት ላባ ለባህላዊ መድኃኒት ስለሚጠቅም የማደን ባህል ነበረ። እስራኤሎች ችግሩን ለመቅረፍ ዮርዳኖስን ጨምሮ ለሌሎች ጎረቤቶቻቸው ጉጉቱ ውጤታማ አይጥ አዳኝ የገበሬ ዋስ መሆኑን ማስተማር ነበረባቸው። አሁን ላይ እስራኤል በእርሻ አካባቢ አይጥ ላስቸገረው ሁሉ ጉጉቱን ትሰጣለች፣ ለአሜሪካም ዘዴውን ሰጥታለች የሚል ዜና መስማት ትንሽ ፈገግ ቢያሰኝም ጉዳዩ እስራኤልን ለማድነቅ የሚያስገድድ ነው። እስራኤል በእርሻ ቴክኖሎጂና በዘመናዊ ግብርና ልማት ለዓለም ያበረከተችው አስተዋጽኦ ቀላል አይደለም። ዛሬ ራሷን በምግብ ምርት ከመቻል አልፋ ከሁለት 2 ቢሊዮን የአሜሪካ ዶላር በላይ የሚያወጣ አትክልትና ፍራፍሬ ለዓለም ገበያ በየዓመቱ ተቀርባለች። ጠብታ መስኖ ወይም ድሪፕ ኢሪጌሽንን ለመላው ዓለም ያስተዋወቀችው አገር ይህን ቴክኖሎጂ በመጠቀም ብቻ ሳይሆን የበለጠ በማዘመንም የሚወዳደራት የለም። ጠብታ ውሃን ከማዳበሪያ ጋር አዋህዶ ለተክል መመገብን ፈርቲጌሽን ደግማ ለዓለም አሳይታለች። ይህንን ቴክኖሎጂ የበለጠ በማሳደግም ጠብታ ውሃን ከማዳበሪያ ከጸረ ተባይና፣ ከአስፈላጊ ውህዶች ጋር ቀላቅሎ ለተክል መመገብን ኒውትሪጌሽንን ለዓለም አስተዋውቃለች። ጠብታ መስኖ በእስራኤል 60 በመቶ ውሃ ቆጣቢ የእርሻ ቴክኖሎጂ ነው። ሲምሃ ብላስ የተባለ አንድ የውሃ ቴክኖሎጂ መሐንዲስ በ1956 በድንገት በሚያንጠባጠብ ቧንቧ አማካይነት ነበር ሐሳቡ የተከሰተለት። ሐሳቡንም አቅርቦ በእስራኤል እርሻዎች መተግበር ጀመረ። ነሆ ዛሬ በ109 የዓለም አገራት የጠብታ መስኖ ቴክኖሎጂ ለእርሻ በሰፊው ይውላል። ጠብታ መስኖ በብዙ የዓለም አካባቢዎች ከ25 እስከ 75 በመቶ ውሃ ቆጣቢ ቴክኖሎጂ መሆኑ ተረጋግጧል ድሪፕ ሻጋታ ተባይና ሌላ በውሃ ብዛት ሊከተል የሚችል ችግርን ያስቀራል። ማዳበሪያና የተመጣጠነ ንጥረ ነገርን አካቶ ለተክሎች ለመስጠት ይረዳል። በዚህ ዘዴ መጠቀም ዘጠና አምስት በመቶ ውሃን ለተክሉ ለመስጠት ይረዳል። በልማዳዊው የቦይ መስኖ ግን 45 በመቶ ብቻ ነው ተክሉ የሚጠቀመው። በመርጨት ደግሞ ሰባ አምስት በመቶ ውሃ ተክሉ እንደሚያገኝ ይታመናል። ከዚህ አንጻር ለተክሎች አስፈላጊ ውሃም ሆነ ንጥረ ነገር በማድረስ የጠብታ መስኖን የሚያክል የለም። እስራኤል በፈጠራ የተሞላች አገር የሆነችው በሕዝቧ ታታሪነትና ብልህነት ብቻ ሳይሆን በሚገጥማት ፈታኝና አስቸጋሪ ሁኔታዎች አስገዳጅነትም ጭምር ነው። እስራኤል ውሃ አጠር ብቻ ሳትሆን መሬቷ እህል ለማብቀል ያስቸግራል ተክል አፈር ውስጥ ስር እንዳይሰድ የሚያደርግ ችግር ይታይባት ነበር። ስለዚህ የተዘራ ሁሉ አፈር አሊዝ እያለ አስቸገረ። እናም ማይኮሪዞል የተባለ የእንጉዳ አይነት ሻጋታ ተክሎች ስር ላይ እንዲበቅል ማድረግን ዘየዱ። ሻጋታው በስሩ ላይ ተራብቶ የሚተከል ዘር የበለጠ ወደ አፈር ስር መስደድና ምርታማ መሆንም ቻለ። የእስራኤል ምድርም ሆነ ውኃ ጨዋማ መሆኑ ለግብርና ሥራ ከባድ ፈተና ነበር። ለዚህ ሲባል በጨው ውሃ መብቀል የሚችልን የድንች ዝርያ በምርምር ማባዛት ጀመሩ። ዛሬ ይህ ድንች ከእስራኤል አልፎ በጠላትነት በሚመለከቷት እንደ ግብፅ፣ ዮርዳኖስና ሞሮኮ ባሉ አገራት በስፋት የሚመረትና ተወዳጅ ዝርያ ለመሆን የበቃ ነው። ግሬን ፕሮ ኮኩንስ ይሉታል። ከሸራ የሚሠራ ጎተራ ሲሆን እህል በዝናብ በተባይና በአየር ጠባይ መፈራረቅ እንዳይበላሽ የሚከላከል በዓለም በእጅጉ ተፈላጊ የእርሻ መገልገያ ነው። ይህን የሸራ ጎተራ እህል ማከማቻ ለማግኘት ሲቸገሩ የቆዩ አያሌ የአፍሪካ አገራት በሰፊው ይጠቀሙበታል። ሲሚንቶ፣ አርማታ፣ ቆርቆሮ የለም። በዚፕ ግጥም ተደርጎ የሚዘጋ የሸራ ጎተራ በረካሽ ማግኘት የትኛውም ገበሬ አይጠላም። አይሁዶች በሃያኛው ክፍለ ዘመን መጀመሪያ በፍልስጤም ምድር መስፈር ሲጀምሩ አረቦች በዮርዳኖስ ሸለቆ አካባቢ በወባና በትንኝ የተወረረና ለመኖር የማያመች ነው ያሉትን ቆላማ መሬት ነበር የሸጡላቸው። በመጀመሪያው የአይሁዶች ሰፈራ በ1920ዎቹ ከሰፈሩት ውስጥ ከሩብ የሚበልጡት በወባ በሽታ ተይዘው እንደነበር ታሪክ ከትቦታል። ስለዚህም ቀደምት ሰፋሪዎቹ መጀመሪያ ውሃ የሚያቁሩ ቦታዎችን አደረቁ። የመስኖ ቦዮችን ቀደዱ። እርሻና ፈጠራ በማስፋፋት የራሳቸውን የኑሮ መሠረት በመጣል ሀገር የመፍጠር ጥረት ጀመሩ። ሀገሪቱ በ1948 እውቅና ባገኘች በ20 ዓመት ጊዜ ውስጥ ከወባ ነፃ ሆነች። በ20 ዓመታት የእስራኤል ዜጎች የኑሮ ሁኔታ በእጥፍ አደገ። የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ለዛሬ ብቻ ሳይሆን ለነገም መዘጋጀት ያስፈልጋል በማለት ሕዝባቸው ራሱን በራሱ እንዲችል አተጉ። ተከታዮቹ የእስራኤል መሪዎችም ይህንኑ ራስን የመቻል ትልም ለማሳካት ተግተው ሰርተዋል። እስራኤል ከተመሠረተችበት ጊዜ ጀምሮ የገጠማትን አያሌ ደም አፋሳሽ ጦርነት ተቋቁማ ራሷን የቻለችና በቴክኖሎጂ የተራቀቀች ልዕለ ሀያል አገር ለመሆን በቅታለች። ናቲ ባራክ የተባለ የጠብታ መስኖ ባለሙያ እስራኤልን ካርታ ላይ እየተመለከትን ስሟን በላዩ ለመጻፍ እንኳ የማትበቃ ትንሽ አገር ናት እያለን እናሾፍ ነበር ይላል ግን ያለችን አገር ይህችው ናትና ተፈጥሮን መጠበቅና መንከባከብ ግዴታችን ነው ሲል ያሳስባል። እስራኤሎች የገጠጠውን በረሃ መሬት ጥንት ይሉት እንደነበረው ዛሬ ወተትና ማር የሚፈስበት አድርገውታል ማለት ይቻላል። ዴቪድ ቤንጎሪዮን በጠቅላይ ሚኒስትርነታቸው ናጌብ በረሃ የነገዋ እስራኤል መሠረት ነው ብለው ደን እንዲለብስ አዘዙ። ሳይንቲስቶች ግን ሰውየው ካላበዱ በስተቀር አይቻልም በማለት ተቃውመዋቸው ነበር። እሳቸው ግን በአቋማቸው ገፉበት። ዛሬ በዛ በረሃ አረንጓዴ የለበሰው ያቲር ደን አራት ሚሊዮን ዛፎች አለው። ወይራን ጨምሮ ከ240 ሚሊዮን በላይ ዛፍ በተለያዩ አቅጣጫዎች አልመታለች በጥንታዊ መጽሐፍት ላይ ስማቸው የተጠቀሰ ዛፎችንና ዕጽዋትን በመመርመር ጭምር ነው የእስራኤል የደን ልማት ውጤታማ በሆነ መንገድ የተካሄደው። አገሪቱ በቅዱስ መጻሕፍት የተጠቀሱ ዕጣን፣ የመድኃኒትና ሌሎች ተክሎችና ዕጽዋትን የማብቀል ምርምርም በሰፊው ታካሂዳለች። Israel is mostly an arid place. The founding fathers realized that without water, እስራኤል ከግብርና በተጓዳኝ ለኃይልና ውሃ ልማት የሰጠችው ትኩረት አስደናቂ ነው። በብራይስት ሻማይም እየተባለ የሚጠራው ውሃ ከ700 ጊዜ በላይ በመጽሐፍ ቅዱስ ተጠቅሷል ይላሉ እስራኤሎች ስለ ውሃ ሲናገሩ። አይሁዶች ውሃን ልምላሜ፣ ተስፋና በረከትን የሚወክል ነው ይሉታል። የእስራኤል ብሔራዊ የውሃ ተቋም ሚካሂል በ1937 ከእስራኤል ቀድሞ መመስረቱ ሕዝቡ ለውሃ የሰጠውን ትርጉም ያመለክታል። ተቋሙ ዛሬ ወደ ሶስት ሺህ የውሃ ስርጭት መስመሮችን ይመራል። የባህር ውሃን ከማጣራት ጀምሮ ለመጠጥ፣ ለመስኖ፣ ለኢንዱስትሪና ለመልሶ መጠቀም፣ በአጠቃላይ ስለ ውሃ ሁሉንም አይነት ስራ ይከውናል። እስራኤልን ዘጠና በመቶ ውጋጅና ቆሻሻ ውሃን መልሶ በመጠቀም በዓለም አንደኛ ያደረጋት ይህ ተቋም ነው። እስራኤልን በመከተል ቆሻሻ ውሃን አጣርቶ በመጠቀም ሁለተኛዋ ስፔን ናት። ሆኖም 30 በመቶ ብቻ ነው አጣርታ የምትጠቀመው። እስራኤላዊው ተቋሚ ካሂል በሜዲትሬኒያን ባህር ዳርቻ አምስት፣ በቀይ ባህር ደግሞ አንድ የባህር ውሃ ማጣሪያ አለው። እስከ 80 በመቶ የሀገሪቱን የመጠጧ ፍላጎት የባህር ውሃን በማጣራት ይሸፍናል። እዚህ ጋር አንድ አስደናቂ ጉዳይ ጠቁመን እንለፍ። እስራኤሎች የባህር ውሃን በዓሣዎች ጭምር ነው የሚያጣሩት። ከባሕር በቀጥታ ተጠልፎ ወደ ማጣሪያዎች የሚገባው ውኃ መጀመሪያ በዓሣዎች ይታከማል። እስራኤል ብዙ ጠላት ያላት ሀገር ናት የሚሉት ባለሙያዎች ከባሕር በሚጠለፈው ውኃ ውስጥ የውኃ ብክለትና መመረዝን ቀድሞ የሚለዩ ዓሣዎችን ሆም ብለው ያረባሉ። እነዚህ ዓሣዎች ውኃው አንድ ነገር ቢሆን ምልክት ስለሚሰጡ የተበከለ ውኃ ወደ ማጣሪያዎች እንዳያልፍ ይደረጋል ማለት ነው። የባህር ውሃን በማጣራት ሂደት የመጀመሪያዎቹ ተከላካዮቻችን አሳዎች ናቸው ይላሉ እስራኤላውያኑ ስለዚህ ሁኔታ ሲናገሩ። በዚህ መንገድ ጥራቱ ታይቶ ውሃውን ከጨው የበለየት ስራ ይጀምራል። ውስብስብ የማጣራት ቴክኖሎጂን አልፎም ለዜጎች ይቀርባል። ስለ ውሃ የእስራኤል ምሁራን የሚናገሩት አያሌ ነው። ንጉሥ ዳዊት የውሃ መተላለፊያ በዳዊት ከተማ ሠርቶ ወልፍት ማይል ጥበቃ ያደርግ ነበር ይላሉ ጥንታዊ የውሃ መተላለፊያ ቦይ እያሳዩ ንጉሥ ሕዝቅያስም ከአሦሮች ጋር ሲዋጋ ለውሃ መተላለፊያ ነበር መጀመሪያ ከፍተኛ ጥበቃ ያደረገው ሲሉም ታሪክ ያጣቅሳሉ። ጥንታዊቷ ከተማ ኢየሩሳሌም ከባሕር ጠለል በላይ 600 ሜትር ከፍታ ስላላት የእስራኤል ውሃ አቅራቢ ድርጅት ለነዋሪው ውሃ ለማድረስ ብዙ ዋሻና ተራራዎችን መቦርቦር ነበረበት። 2.6 ሜትር ያክል ስፋት ባለው ግዙፍ ቧንቧ እስከ 350 ሜትር ከፍታ ወዳለው ተራራ ውሃውን ገፍቶ በማውጣት ወደ ኢየሩሳሌም ከተማ ማድረስ ከፍተኛ የምህንድስና ሥራዎችን የጠየቀ ፕሮጀክት ነበር። በሰዓት 10 ሺህ ኪዩቢክ ሜትር ውሃ የሚስቡ ሞተሮችን ገጥሞ ውሃ ኢየሩሳሌም ያደረሰው ይህ ተቋም ዛሬ ለዮርዳኖስ አማን ከተማና ለፍልስጤም ግዛቶች ጭምር ተርፏል። ለሌሎች አረብ አገራትም ውሃ የመላክ ፍላጎት እንዳላት ባለሥልጣናቷ በኩራት ሲናገሩ ይሰማል። ውሃ ለዮርዳኖስና ለፍልስጤም የሚያቀርቡት እስራኤላውያን ቴክኖሎጂያቸውን ደግሞ ለመላው ዓለም ያስተዋውቃሉ። እስራኤል ከውሃ ችግር ለመላቀቅና በቴክኖሎጂው ለመራቀቅ ቀላል የማይባሉ ፈተናዎችን አልፋለች። ለዘርፉ ትኩረት በመስጠት መሠረታዊ ሕጎችንና አሰራሮችን ማውጣት ዋናውና ትልቁ ፈተና ነበር። ለዚህ ሲባል የእስራኤል ፓርላማ አስገራሚ የውሃ ሕግ አውጥቷል። አንድ ግለሰብ በጓሮ ውሃ ቆፍሮ ቢያወጣ የራሱ ብቻ ሳይሆን የሁሉም ሰው ሀብት እንደሆነ ተደንግጓል። የውሃ ጉዳይ በእስራኤል በዚህ ሕግ ይዳኛል። ውሃ የዓለም ውድ ሀብት ነው። በመጪዎቹ ዓመታት አገራት ወደ ግጭትና ጦርነት ለመግባት ከሚገደዱባቸው ምክንያቶች አንዱ ውሃ እንደሚሆን ይጠበቃል። ይሁን እንጂ ይህን ባለማጤን ዓለማችን ዛሬ ውዱን ሀብት ታባክናለች። ለምሳሌ አንድ ኪሎ ግራም ስጋ ለማመንጨት 17 ኪሎ ግራም በቆሎ ለማምረት የሚበቃ ውሃ ያስፈልጋል። የሰው ልጅ ከጥራጥሬና አትክልት ይልቅ የበለጠ ስጋ ተመጋቢ ወደ መሆን እየተሸጋገረ ነው። ወደ 1.5 ቢሊዮን ወይም 20 በመቶ የዓለም ሕዝብ በመጪዎቹ 10 ዓመታት ውስጥ ውሃ ይቸገራል። ሆኖም አያሌ መንግስታት ውሃ ስለመቆጠብም ሆነ በአግባቡ ስለመጠቀም ጠብቅ ፖሊሲ ሲከተሉ አይታዩም። እስከ 60 በመቶ በረሃማ የሆነችው እስራኤል 120000 ዘመናዊ አራሽ ገበሬዎች አሏት። የሕዝቧን መሠረታዊ ፍጆታ ብቻ ሳይሆን የግብርና ውሃ ፍላጎትን ለማርካት ብዙ መሠራት አለበት። ብቸኛውን የዮርዳኖስ ወንዝ ጠልፎ እስከ ሙት ባህር መውሰድና ናጌቭ በረሃን ለሰው መኖሪያነት አመች ማድረግ ቀላል ሥራ አልነበረም። 100 ኪሎ ሜትር የሚረዝም ብሔራዊ የተፋሰስ መስመር መዘርጋት አስፈልጓታል። እስራኤል በ1948 ስትመሠረት ወደ 800000 ገደማ ሕዝብን የሰፈረባት፣ በቀጣይ ሦስት ዓመታት ግን 700000 ሰው ተጨመረ። ውኃ ችግር ሆነ። ይህን ችግር ለመቅረፍ የውኃ ኮታ ሕግ ለማውጣት ተገደደች። እንዲህም ሆኖ ውኃ መቆጠቡ ከበዳት። በወቅቱ በተከታታይ ጦርነት የተጠመደውና በመከላከያ ግንባታ ላይ የማተኮር ግዴታ የነበረበት የእስራኤል መንግሥት ስለ ውኃ ለማሰብ አቅሙንም ሆነ ዕድሉን አጣ። የውሃ ልማት ማካሄድ በራሱ እጅግ ብዙ አቅም ይጠይቃል። በሺህ ዘጠኝ መቶ ሐምሳዎቹ መጀመሪያ የዴቪድ ቤንጎሪዮን መንግሥት ከምዕራብ ጀርመን ጋር የካሳ ስምምነት ተፈራረመ። በሁለተኛው የዓለም ጦርነት ወቅት ናዚዎች ስድስት ሚሊዮን አይሁዶችን ለጨፈጨፉበት ዘር ማጥፋት እስራኤል ካሳ ለመውሰድ ተስማማች። ወደ ሦስት ቢሊዮን ደሽማርክ አገኘች። ይህ ግን በእስራኤል በተለይ በአክራሪ አይሁዶች ከባድ የፖለቲካ ተቃውሞን ያስነሳው። በሁለት ድምፅ ብልጫ ነበር የካሳው ጉዳይ በፓርላማም የጸደቀው። የእስራኤል መንግስት በዚህ የካሳ ገንዘብ በ1995 አገር የሚለውጥ የውሃ ፕሮጀክት ገነባበት። ፕሮጀክቱ የዮርዳኖስን ወንዝ ስቦ ጥቅም ላይ ማዋል ነው። በ1964 ብሔራዊ የውሃ መስመር ተገንብቶ አለቀ። እስራኤል በአስደናቂ ሁኔታ አደገች። በናዚዎች ለተጨፈጨፉ አይሁዶች የተከፈለው ካሳ እስራኤልን ወደ ታላቅነት ቀይራት። ሰዎች እስራኤልን ኃያል ያደረጉ ተቋማትን ሲጠሩ ሞሳድና የጦር ሠራዊቷን ያስቀድማሉ። አገሪቱን ከእነዚህ ተቋማት ባልተናነሰ ጠንካራ መሠረት ላይ እንድትቆም ካደረጓት ተቋማት መካከል ቢፈለግ ሚካኤል መጠቀሱ አይቀርም። ሚካኤል ከ2006 ወዲህም በባለሙያ እንጂ በፖለቲከኛ እንዳይመራ ተደርጓል። ለውሃ አገልግሎት ሁሉም ዜጋ ተገቢ ገንዘብ እንዲከፍል አስገዳጅ ሕግ አለ። ውሃ ዛሬ ውድ ዋጋ ተከፍሎ የሚገኝ ሀብት እንጂ ርካሽ ነገር አይደለም። የማንኛውንም ከተማ ፍሳሽ ማስወገጃዎች የሚቆጣጠረው የውሃ መስሪያ ቤቱ ነው፤ መዘጋጃ ቤቶች አይመለከታቸውም። ሚካኤል ዛሬ በ55 ከተሞች ውስጥ ጥቅም ላይ የዋለ የውሃ መሰብሰቢያ ጣቢያ አለው። በበርካታ ሀገራት የውሃ መስመር ብልሽት 30 በመቶ የውሃ ብክነት ሲያስከትል በእስራኤል ግን ከ10 በመቶ ያንሳል። የውሃ መስመር ብልሽትን መጠገን በእስራኤል ለነገ የማይባል ሥራ ነው። በዚያች አገር ዛሬ የሰዎች የውሃ ፍጆታ በ20 በመቶ እንዲቀንስ ተደርጓል። መናፈሻዎችና ተክል ተንከባካቢ ተቋማት ውሃ ቆጣቢ እጽዋት ብቻ ናቸው የሚተከሉባቸው። እስራኤላውያን ለውሃ ልዩ ትኩረት የሚቸሩበት ብዙ ምክንያት አላቸው። ከፍጆታዋ 34 በመቶውን በታከመ ውሃን የምትሸፍነው፣ ከግብርናዋ 21 በመቶ ብቻ ነው በተፈጥሮ በሚገኝ ውሃ የሚለማው። ዜጎች ለቤት ውስጥ ፍጆታ 33 በመቶ የሀገሪቱን ውሃ ይጠቀማሉ። ኢንዱስትሪዎች 6 በመቶ ድርሻ አላቸው። ለፍልስጤምና ዮርዳኖስ በድምሩ አገሪቱ ካላት ውሃ 5 በመቶውን የማካፈል ግዴታ አለባት። ለአካባቢ ጥበቃና ለእጽዋት ልማት ደግሞ አንድ በመቶ ትጠቀማለች። ይህን ፍጆታ ለመሸፈን የውሃ ማግኛ መንገዶቿን ማስፋትና መቆጠብ ግዴታዋ ነው። እስራኤል 85 በመቶ ወጋጅ ወይም ቆሻሻዋን በመጠቀም በዓለም የሚያክላት የለም። የዓለማችንን ትልቅ የባሕር ውሃ ማጣሪያም ገንብታለች። ሱሬቅ የውሃ ማጣሪያ በቴልአቪቭ ባሕር ዳርቻ በቀን 600 ሚሊዮን ሊትር ውሃ ያጠራል። የእስራኤል አብዛኛው ውሃ በከፍተኛ ልፋት የመጣና በቴክኖሎጂና በፈጠራ ታግዞ የሚገኝ ነው። እስከ 62 በመቶ የሀገሪቱ ውሃ በፋብሪካ ታክሞና ተጣርቶ ነው የሚሰራጨው። የባህር ውሃን በማጣራት 27 በመቶ ፍላጎቷን ትሸፍናለች። ቆሻሻ ውሃ 21 በመቶ የውሃ ምንጭ ነው። ጨዋማይ ጉድጓድ ውሃ ደግሞ 11 በመቶ ይሸፍናል። እስራኤል በዝናብ አትተማመንም። ከተፈጥሮ ዝናብ የምታገኘው የውሃ መጠን ሶስት በመቶ ብቻ ነው። ገሊላ ባሕር ከሚባለው ሐይቅ ዐሥር በመቶ ውኃ ትቀዳለች። ምንጩና ወንዙ ተደማምሮ ከተፈጥሮ የውኃ ምንጮች የምታገኘው 38 በመቶ ብቻ ነው። በዚህ አስቸጋሪ መንገድ የተገኘን ውኃ ቆጥባ መጠቀም ግዴታ ነው። ለዚህ ደግሞ እጅግ ውጤታማ የውኃ ቴክኖሎጂዎችን ሥራ ላይ ታውላለች። ከፈረንጆቹ 2000 ወዲህ ብቻ 750 ሚሊዮን የአሜሪካ ዶላር ለውኃ ማጣሪያ ፕሮጀክቶች አፈሳለች። በአመትም 37 ቢሊዮን ጋሎን ውሃ እንድታጣራ አስችሏታል። በአሁኑ ሰዓት 67 የውሃ ማጣሪያ ማዕከላት አሏት። የቴል አቪቭ ከተማ ቆሻሻ ውሃን በማጠራቀም በአመት 97 ሚሊዮን ጋሎን ውሃ የሚያጣራ ግዙፍ ማዕከል ገንብታለች። እስራኤል ቆሻሻን አጣርቶ በመጠቀምም እጅግ ደረቅና ምድረ በዳ የሚባለውን በረሃ ወደ ልምላሜ ለውጣለች። ሙሴ ለአርባ ዓመታት በበረሃ ሲያዞረን ቆይቶ ነዳጅ በሌለበት ቦታ ሰፈረን። እስራኤል ዛሬ ከጎረቤቶቿ በተቃራኒ ነዳጅ አልባ የመካከለኛው ምሥራቅ ብቸኛ አገር የሆነችው በሙሴ ደካማ አገር አሳሽነት ነው ይሉ ነበር ይባላል። እስራኤልን ከ1969 እስከ 1974 የመሩት አራተኛዋ ጠቅላይ ሚኒስትር ጎልዳሜር ስለ ሀገራቸው የኃይል ሀብት ሲናገሩ አሁን የእስራኤል ታሪክ በእጅጉ ተቀይሯል። ዛሬ ላይ ለሰባ ዓመት ሊያቆያት የሚችል 22 ትሪሊዮን ኪቢክ ሜትር የተፈጥሮ ጋዝ ክምችት አግኝታለች። ባሕር ዳርቻ መቃረቢያ ላይ የተገኘው ይህ የጋዝ ክምችት ደግሞ በእስራኤል ምድርም ሊገኝ ይችላል በሚል ለነዳጅና ጋዝ ፍለጋ ከፍተኛ ኢንቨስትመንት እየወጣ ነው። የአረብ አገራት በ1973 በጣሉት ማዕቀብ የተነሳ በኃይል አቅርቦት ብዙ የተሰቃየችው እስራኤል ከግብፅ በቧንቧ ይላክላት የነበረው የተፈጥሮ ጋዝ በ2011 በመቋረጡ ብዙ ተቸግራ ቆይታለች። ይሁን እንጂ ይህን ሁሉ ታሪክ በመለወጥ ዛሬ ለግብፅና ዮርዳኖስ የተፈጥሮ ጋዝ የምትልክ አገር ሆናለች። በግብርናና በውሃ ብቻ ሳይሆን በኃይል አቅርቦትም ራስን የመቻል ፖሊሲ በጥብቅ ትከተላለች። ምድረ በዳ የሚባሉ በረሃማ አካባቢዎችን ዋነኛ የፀሐይ ኃይል ምንጭ ለማድረግ የሄደችበት ርቀትና የቴክኖሎጂ ተሞክረዋ አያሌ አስደማሚ ታሪኮች አሉት። ስለ ሚጢጢዋ ግን ተአምራዊ የፈጠራና የእድገት ታሪክ ስላላት እስራኤል በአንድ የተርከን አንጨርስም። በተለያዩ ጊዜያት እድሉን ስናገኝ እንመለስበት ይሆናል። አገራችንን ሰላም ያደርግልን።